ኢሳይያስ ንም አብይንም መውጋት አንፈልግም ሲሉ የህወሓት ከፍተኛ አመራሯ ወይዘሮ ፈትለ ወርቅ ተናገሩ። ዶክተር አብርሃም ተከስተ በበኩላቸው አብይ በአንድ ስልክ ጥሪ የአማራ ታጣቂዎችን ማስወጣት ይችላሉ ሲሉ፣ ዶክተር ደብረጽዮን ደግሞ ጌታቸውና ጻድቃን ፕሪቶሪያ ሂደው ከአብይ ትዛዝ ተቀብለዋል በማለት ወንጅለዋል። አንድ የቲዲኤፍ ወታደር በበኩሉ ብዙ መስዋዕትነት ከከፈልን በኋላ ክደውናል የሚል አስተያየት ለአንድ ዓለም አቀፍ ሚዲያ ተናግሯል። በቀዳሚነት የምንመለከተው አጀንዳችን ነው ከዚህ በኋላ ስጋት የለብንም ሲሉ ጠቅላይ ሚኒስትር አብይ ተናገሩ። ታንክ፣ ስናይፐር እና ከባድ መሳሪያ አምርተናል የሚለው የጠቅላይ ሚኒስትር አብይ መግለጫ እያነጋገረ ነው። አሁን ስጋት የለብንም ያሉ ሲሆን ከመሳሪያ ሽያጭ ሶስት ሚሊዮን ዶላር አገኘን ሲሉም ተደምጠዋል። ፊልድ ማርሻሉ በበኩላቸው በተተኳሽ ራሱን ያልቻለ ሀገር ሀገር አይደለም የሚል ሀሳብ አንስተዋል። ከ60 በላይ ግብር ከፋይ ባለ ሀብቶች ከሀገር እንዳይወጡ እግድ ተጣለባቸው። እግዱ የተጣለባቸው ከ3.2 ቢሊዮን ብር በላይ የታክስ ዕዳ ባለመክፈላቸው ነው ተብሏል። ጉዳዩን የተመለከተ አጭር ዘገባ ይዘናል። ቻይና ከአሜሪካ ጋር ለሚደረግ ማንኛውም ጦርነት ዝግጁ መሆኗን ገለጸች። ዓለም ወደ ሌላ ጦርነት እየተንደረደረ ይገኛል። ቻይና አዳዲስ ሚሳይሎችንና ሚግ ጀቶችን እያዘጋጀች እንዳለም ታውቋል። ይህ አንድ ሀፍታ ነው። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይረሳችሁ። የተወደራችሁ የአንድ ሀፍታ ቤተሰቦች ከአንድ ሀፍታ ላሁኑ የተደመጡና የተመራረጡ ትኩረት የሚስቡ ሰበር መረጃዎችን አጠናክረን መጠናል። እንደተለመደው እስከ መረጃችን ፍጻሜ ድረስ አብራችሁን ትዘልቁ

ኢሳያስንም አብይንም መውጋት አንፈልግም ሲሉ የህይዋት ከፍተኛ አመራሯ ወይዘሮ ፍጥለ ወርቅ ተናገሩ። ዶክተር አብርሃም ተከስተ በበኩላቸው አብይ በአንድ የስልክ ጥሪ የአማራን ታጣቂዎች ማስወጣት ይችላሉ ሲሉ ተደምጠዋል። አንድ የቲዲኤፍ ወታደር በበኩሉ ብዙ መስዋዕትነት ከከፈልን በኋላም ክደውናል የሚል አስተያየት ለአንድ ዓለም አቀፍ ሚዲያ ተናግሯል። በትግራይ ነገሮች ከዕለት ወደ ዕለት እየተባባሱ ነው። በትግራይ አመራሮች የሚሰጡ አስተያየቶችም እየጠነከሩ መጥተዋል። ከሰሞኑ ከፈጥለ ወርቅ ሞንጀሪኖ እስከ ደብረጽዮን ከዶክተር አብርሃም ተከስተ እስከ ቲዲኤፍ ወታደሮች ድረስ ጠንከር ያሉ አስተያየቶች እየተሰነዘሩበት ሁኗል። ለአንድ የትግራይ ፖለቲካ ቅርበት ላለው ማህበራዊ ድረገጽ አስተያየታቸውን የሰጡ የህወሀት ማዕከላዊ ኮሚቴ አባል ወይዘሮ ፍትለወርቅ ገብረ እግዚአብሔር ሞንጀሪኖ በህወሀት መሃል ስለተፈጠረው ቅራኔ አንስተው ስለ ኤርትራ አማራና የፌዴራል መንግስት ጉዳይ አንስተዋል። ጌታቸው ረዳ ቡድን በተደጋጋሚ ብሔራዊ ክደት የፈጸመ በማለት የወነጀሉት ሞንጆሪኖ ነው፣ ጌታቸው የብልጽግና ተወካይ እንጂ የህዋት አይደለም ብለዋል። ከዚህ በተጨማሪም ትግራይ ከክልሎች በታች ሆናለች ሲሉ የክልሉን ነባራዊ ሁኔታ ገልጸውታል። የፌዴራል መንግስቱ ማድረግ የማይችለውን ጊዜው አስተዳደሩ እያደረገ ነው ሲሉም ወቅሰዋል። የትግራይ ህዝብ በጎሳና አውራጃ መከፋፈል ማዕከላዊ መንግስቱ ማድረግ የማይችለው ነው ያሉ ሲሆን በውስጣችን እንዲህ አይነት መከፋፈል እንዲፈጠር ያደረገው አደገኛ ሲሉ የጠሩት የጌታቸው ረዳ ቡድን እንደሆነ ለምለም ጠቅሰዋል። የፌዴራል መንግስቱ ማድረግ ያለበትን እንዳያደርግ ያደረገው ጊዜው አስተዳደሩ ነውም ብለዋል። እኛ የጌታቸው ውክልናን አንስተናል። የፌዴራል መንግስት ሌላ ፕሬዚዳንት እንዲሾም ጠይቀን አዎንታዊ መልስ አልተሰጠንም። ስለዚህ አሁን ላይ አቶ ጌታቸው የብልጽግና ሹመት ነው በስልጣን ላይ ያሉት። በተዘዋዋሪ ትግራይ የምትመራው በብልጽግና ነው ማለት ይቻላል ብለዋል። የፌዴራል መንግስት አልቃ እየገባ የፕሪቶሪያ ስምምነት እንዳይፈጸም እንቅፋት ሆኗልም ብለዋል። ሞንጆሪኖ በዚህ ቃለመጠይቅ ካነሷቸው ጉዳዮች መሃል የኢትዮ ኤርትራ ጉዳይ አንዱ ነው። በተለይ ይህም ህወሓት ከሻቢያ ጋር ጀምሮታል የተባለው ግንኙነት ሐሰት ነው ሲሉ ያስተባበሉ ሲሆን ሻቢያም ብልጽግናም ትግራይን የጨፈጨፉ ኃይሎች ናቸው ብለዋቸዋል። በሁለቱ ሀገራት መሀል የጦርነት ዝግጅቱ እየጠነከረ መሄዱን ያነሱት አመራሯ በዚህ መሀል የህወሓት አቋም እና አሰላለፍ ምን ሊሆን እንደሚችል ተጠይቀዋል። በምላሻቸውም እኛ ከኢሳያስ ጋር ተሰልፈን አብይን መውጋት አንፈልግም፣ ከአብይ ጋር ሁነንም ኢሳያስን መውጋት አንፈልግም፣ ለሁለቱም ኃይሎች መሳሪያ አንሆንም ሲሉ አብራርተዋል። ይሁንና ግን ጦርነቱ ቢፈነዳም ህወሓት ዝግ ዝግጅት እያደረገ እንዳለ ተናግረው፣ ራሳችንን ለመከላከል የማንንም ፍቃድ አንፈልግም። ጦርነቱ ገፍቶ ከመጣ ራሳችንን እንከላከላለን በማለት አብራርተዋል። በሌላ በኩል የዘ ኒው ሁማኒታሪያን ጋዜጠኛ ከሰሞኑ ወደ ትግራይ አቀንቶ ሰፊ ዘገባ አስነብቧል። በዘገባው የቲዲኤፍ ታጣቂዎችን ጨምሮ የህወሓትና የጊዜው አስተዳደሩን ከፍተኛ አመራሮች የሰጧቸውን አስተያየቶች አካቷል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የህወሓት ክፍፍል መሰረት የፕሪቶሪያው ስምምነት ነው ማለታቸውን ገልጿል። እነ ጌታቸውን ወደ ፕሪቶሪያ የላክናቸው ጦርነቱን እንዲያስቆሙ ነበር። ነገር ግን በፌዴራል መንግስቱ ጫና ሰፋ ያለ ስምምነት አደረጉ። የትግራይ ሰራዊትና መንግስት እንዲፈርስም ተስማሙ። ሁሉም ነገር በፌዴራል መንግስቱ ትእዛዝ ነው እየተፈጸመው። ጌታቸውና ጻድቃን ትእዛዝ ተቀብለው መጡ እንጂ አልተደራደሩም ሲሉ ዶክተር ደብረ ጽዮን ሰፋ ያለ አስተያየት ሰጠዋል። ለዘ ኒው ሁማኒቴራል ዘገባ አስተያየታቸውን የሰጡ ሌላኛው ህወሓት ከፍተኛ አባል ዶክተር አብርሃም ተከስተት ተፈናቃዮቹን አስመልክቶ ጠንከራ ያለ ትችት ሰንዝረዋል። የአማራ ኃይሎች የተቆጣጠሯቸውን ቦታዎች አብይ ቢፈልጉ በአንድ ስልክ ማስለቀቅ ይችላሉ በማለት ተናግረዋል። በዚሁ ዘገባ ላይ የህወሓትን ክፍል በተመለከተ የትግራይ ሰራዊት አባላት ምን እንደሚያስቡ ድረገጹ ታጣቂዎችን አነጋግረዋል። አንድ የትግራይ ሰራዊት አባል በሰጠው አስተያየት ሁለቱንም ወገን አልደግፍም፣ ሁለቱም ለህዝብ ጥቅም አይሰሩም፣ እየታገሉ ያሉት ለስልጣናቸው ነው። ትግራይ ትጠነክራለች አሉን፣ ነገር ግን ብዙ መስዋዕትነት ብንከፍልም አሁንም ድሆች ነን ሲሉ በህወሓት አመራሮች መሃል ያለውን የስልጣን ሽኩቻ የፈጠረበትን ስሜት አጋርተዋል። ከዚህ በኋላ ስጋት የለብንም ሲሉ ጠቅላይ ሚኒስትር አብይ ተናገሩ። ታንክ፣ ስናይፐር እና ከባድ መሳሪያ አምርተናል የሚለው የጠቅላይ ሚኒስትር አብይ መግለጫ እያነጋገረ ነው። አሁን ስጋት የለብንም ያሉ ሲሆን ከመሣሪያ ሽያጭ 300 ሚሊዮን ዶላር አገኘን ሲሉም ተደምጠዋል። ፊልድ ማርሻል በበኩላቸው በተተኳሽ ራሱን ያልቻል ሀገር ሀገር አይደለም የሚል ሀሳብ አንስተዋል። ጠቅላይ ሚኒስትር አብይ አህመድ በኦሮሚያ ክልል ምዕራብ ሸዋ ዞን በቶኬ ኩታዬ ወረዳ የሚገኘውን የሆሚቾ ጥይት ፋብሪካን ትናንት ጎብኝተዋል። ከጉብኝታቸው በኋላ በሰጡት ሶስት ገለጻ ታዲያም ኢትዮጵያ ታንክና ሁለት አይነት መድፎችን ጨምሮ ስናይፐር ማምረት መጀመሯን ተናግረዋል። አገራቱ ለውጭ ሀገር ገበያ የሚያቀርቡት ክላሽ፣ ስናይፐር፣ ብሬን ዲሽቃም ታንክና ሁሉንም አይነት መድፎች የማምረት አቅም ያለው ፋብሪካ መገንባቷንም አብይ አስታውቀዋል። አብይ በዚህ ወቅት በሰጡት ገለጻ ከዚህ ቀደም ኢትዮጵያ ውስጥ በተወሰነ ደረጃ ጥይትና መሳሪያ የማምረት ሙከራዎች እንደነበሩ አስታውሰዋል። በ2015 ዓ.ም በአምቦ ከተማ አቅራቢያ በሚገኘው የሆሚቾ አሙኒሽን ኢንጂነሪንግ ኢንዱስትሪ ውስጥ ተከላ የተጀመረው ዘመናዊ ፋብሪካ ሁለት ዓመት ባልሞላ ጊዜ ውስጥ ጥይቶችንና የተለያዩ አይነት የጦር መሳሪያዎችን ወደ ማምረት መሸጋገሩን ጠቅላይ ሚኒስትሩ በዚህ ጊዜ ይፋ አድርገዋል። ፋብሪካው የሮቦቲክስ ሚክስ ቴክኖሎጂ በመጠቀም በሰዓት በጣም ከፍተኛ የማምረት አቅም ያለው መሆኑን አመላክተዋል። ይህ ፋብሪካ ለገበያ በቂ የሆኑ ክላሽና ስናይፐር ጠብ መንጃዎችን እንዲሁም ብሬን እና ድሽቃም የተሰኙ ከባድ የጦር መሳሪያዎችን የሚያመርት እንደሆነም ጠቅላይ ሚኒስትሩ አስረድተዋል። ከዚህ በተጨማሪ ፋብሪካው ታንክና ሁሉም አይነት መድፎችን የማምረት አቅም ያለው መሆኑን አብይ ገልጸዋል። ፋብሪካው ያመረታቸው ጥይቶች ባለፉት ሦስት ወራት ለውጭ አገር ተሽጠው ከ30 ሚሊዮን ያላነሰ ዶላር ገቢ መገኘቱን ጠቅላይ ሚኒስትር አብይ ተናግረዋል። አዲሱ ፋብሪካ የጥይት ምርቶችን ለመሸጥ ከበርካታ ሀገራት ጋር የኮንትራት ውል መፈጸሙንም አክለዋል። በ2014 ዓ.ም ም ጥይት እንገዛ ነበር ያሉት ጠቅላይ ሚኒስትር አብይ እነዚህን አይነት ነገሮች ከመግዛት ወጠን አምርተን ለሌሎች የምንሸጥ አገር መሆናችንንና በጣም በአጭር ጊዜ ውስጥ ይሄን አቅም ተገንብቶ በማየቴ በጣም ከፍተኛ ክብርና ደስታ ይሰማኛል ሲሉ ስሜታቸውን አጋርተዋል። ኢትዮጵያ እንደዚህ አይነት አቅም ሲኖራት ደስ ይላል ያሉት አብይ የፋብሪካው የማምረት አቅም ሀገሪቱን የሚመጥን እንደሆነም አጽንኦት ሰጥተዋል። ኢትዮጵያ የፋብሪካው አይነት ስትራቴጂክ አቅሞችን ካልገነባች በሆነ ጊዜ ማንም መጥቶ በቀላሉ ጥቃት ሊፈጽምባት ይችላል ይችላል የሚል ግምገማ እንደነበረ ጠቅላይ ሚኒስትሩ መለስ ብለው አስታውሰዋል። አሁን ማምረት መሸጥ ስለቻል ኢትዮጵያን የማጽናት ኢትዮጵያን የማስቀጠል ለልጆቻችን በአማርና በተሻለ ደረጃ የማስረከቡ ነገር በጣም መስመር እየያዘ ነው፣ በሁሉም መስካም ምርታዎች እየታዩ እየተጨበጡ መጥተዋል ሲሉ ተደምጠዋል። የመከላከያ ሰራዊት ለወታደር የሚሆን ልብስና ጫማ ከውጭ ሀገር ያስመጣ እንደነበር የጠቀሱት አብይ በአሁኑ ወቅት እነዚህን በሀገር ውስጥ ማምረት መቻሉን አስገንዝበዋል። የመከላከያ ሰራዊት በአሁኑ ጊዜ ለወታደሮች ጫማ አምርቶ የሚያንሰውንም ከሀገር ውስጥ ኢንዱስትሪዎች እንደሚቀበልም አብራርተዋል። እኔ ወታደር ነኝ፣ በውትድርና አካባቢ የሚጎድሉ ነገሮች በኦፕሬሽን ጊዜ እንዴት አስቸጋሪ እንደሆነ እረዳለሁ፣ ይገባኛል። አሁን ኢትዮጵያ ስጋት የለባትም፣ ጭንቅላት ያላቸው ልጆች አሏት፣ ጀግና ወታደሮች አሏት። ከግባት አንጻር የነበረባትን ውስንነት ከሞላ ጎደል ፈትታለች፣ ከሞላ ጎደል ፈትታለች ብለዋል ጠቅላይ ሚኒስትሩም። ከ60 በላይ ግብር ከፋይ ባለሀብቶች ከሀገር እንዳይወጡ እገዳ ተጣለባቸው። እገዳ የተጣለባቸው ከ32 ቢሊዮን ብር በላይ የታክስ ዕዳ ባለመክፈላቸው ነው ተብሏል። ባለሀብቶቹ ከሀገር እንዳይወጡ እገዳ የተጣለባቸው በአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ሲሆን የእግዱ መነሻ የግብር ጉዳይ ነው። ከተማ አስተዳደሩ ከሀገር እንዳይወጡ እገዳ የጣለባቸው ከ32 ቢሊዮን ብር በላይ የታክስ ዕዳ ያለባቸው 62 ግብር ከፋዮች መሆናቸውን ተገልጿል። 62 ባለሀብቶች ከሀገር እንዳይወጡ የታገዱት በታክስ አስተዳደር አዋጅ ቁጥር 983 ህዝባር 208 አንቀጽ 44 ንዑስ አንቀጽ ከ1 እስከ 3 ለተቋሙ በተሰጠ ስልጣን መሠረት ነው ተብሏል። ግብር ከፋዮቹ ያለባቸውን እዳ ካልከፈሉ ከሀገር እንዳይወጡ ለፌዴራል ኢሚግሬሽንና ዜግነት አገልግሎት ዝርዝራቸው እንደተላለፈም ተዘግቧል። ቢሮ በኩል ዛሬ የካቲት 27 ባወጣው መግለጫ የከተማ አስተዳደሩ ከ32 ቢሊዮን ብር በላይ የግብር ዕዳ ያለባቸው 62 ግለሰቦችን በሽሽት ከሷል። ባለሀብቶች አለባችሁ የተባሉትን የግብር ዕዳ እንዲከፍሉ በተደጋጋሚ ጥሪ ቢደረግላቸውም እዳቸውን ለመክፈል ፍቃደኛ ለመሆናቸውን ቢሮ አስታውቋል። የግብር ዕዳ አለባችሁ ተብለው ከሀገር እንዳይወጡ ለፌዴራል ኢሚግሬሽንና ዜግነት አገልግሎት ዝርዝራችሁ የተላለፉ ግለሰቦች ማንነት በውል አልታወቀም። እነዚህ ግብር ከፋዮች የግብር እዳቸውን በምን ምክንያት እንዳልከፈሉ ቢሮ ባወጣው መግለጫም መግለጫ ሚሁን በራሳቸው በተከሳሾቹ በኩል የተገለጸ ነገር የለም። ቢሮው በ2017 በጀት ዓመት የግብር ዕዳቸውን የሚሰውሩ ግብር ከፋዮችን በአግባቡ በመከታተል የዕዳ ክትትልና አስተዳደር የሥራ ክፍልን በአዲስ መልኩ አደራጅቻለሁ ብሏል። በዚህም ባለፉት ስድስት ወራት ባደረገው ክትትል ከ6.4 ቢሊዮን ብር በላይ ዕዳ መሰብሰቡን ተናግሯል። ቻይና ከአሜሪካ ጋር ለሚደረግ ማንኛውም ጦርነት ዝግጁ መሆኗን ገለጸች። ቻይና በፕሬዚዳንት ዶናልድ ትራምፕ የተጣለውን አዲስ የንግድ ታሪፍ በመቃወም ከአሜሪካ ጋር ለሚደረግ ማንኛውም አይነት ጦርነት ዝግጁ መሆኗን ይፋ አድርጋለች። ዓለም ወደ ሌላ ጦርነት እየተንደረደረም ይገኛል። ትራምፕ በቻይና ምርቶች ላይ ተጨማሪ ቀረጥ ከጣሉ በኋላ ሁለቱ የዓለም ግዙፍ ኢኮኖሚ ባለቤቶች ወደ ንግድ ጦርነት ለመግባት ተፋጠዋል። ቻይና በአሜሪካ የእርሻ ምርቶች ላይ ከ10 እስከ 15 በመቶ ቀረጥ በመጣል ለዶናልድ ትራምፕ እርምጃ ምላሽ ሰጣለች። የቻይና ኤምባሲ በኤክስ ገጹ ላይ ለአሜሪካ የምትፈልገው ጦርነት ከሆነም የታሪፍ የንግድ ወይም ሌላ አይነት ጦርነት እስከ መጨረሻው ለመዋጋት ዝግጁ ነን ሲሉ ማክሰኞ ዕለት የሀገሪቱን የውጭ ጉዳይ ሚኒስትር የሰጠውን መግለጫ በድጋሚ ጠቅሰዋል። ይህ የቻይና መግለጫ ትራምፕ የፕሬዚዳንትነት ስልጣናቸውን ከተረከቡ በኋላ የተሰማ የመጀመሪያው ጠንካራ አቋም ነው። ረቡዕ ዕለት የቻይናው ጠቅላይ ሚኒስትር ሊ ኪያንግ የዚህ አመት የሀገሪቱን የመከላከያ በጀት በሰባት ነጥብ ሁለት በመቶ እንደምታሳድግ ተናግረዋል። አክለውም በአለማችን በመቶ ዓመት ውስጥ ያልታዩ ለውጦች በፍጥነት እየተከሰቱ ነው ሲሉ አስጠንቅቀዋል። ቤጂንግ መሪዎች ከአሜሪካ ጋር የንግድ ጦርነት ስጋት እንኳን እያለ የሀገሪቱ ምጣኔ ሀብት ሊመነደግ እንደሚችል እርግጠኛ መሆናቸውን ለዜጎቻቸው ማሳየት ይፈልጋሉ። ቻይና በመካከለኛው ምስራቅና በዩክሬን ጦርነት ውስጥ ገብታለች በማለት ከምትከሳት አሜሪካ በተቃራኒ የተረጋጋና ሰላማዊ ሀገር መሆኗን ለማሳየት ትፈልጋለች። ቻይና በአሜሪካ በተጣለባት ተጨማሪ ታሪፍ የተነሳ አዳዲስ ዓለም አቀፍ አጋሮችን ማስደንበር አትፈልግም። ረቡዕ ዕለት ጠቅላይ ሚኒስትር ሚኒስትሩ በቤጂንግ ባደረጉት ንግግር አገራቸው ተጨማሪ የውጭ ኢንቨስትመንትን ለመሳበሯን ክፍት ማድረግ እንደምትቀጥልም አጽንኦት ሰጠዋል። ከዚህ ቀደም ቻይና ወደ ጦርነት ለመግባት ዝግጁ መሆኗን ተናግራ ታውቃለች። በጥቅምት ወር ፕሬዚዳንት ዢ በታይዋን ደሴት ዙሪያ ወታደራዊ ልምምድ ሲያካሂዱ ለነበሩ የአገሪቱ ወታደሮች ለጦርነት ዝግጅታቸውን እንዲያጠናክሩ ትእዛዝ ሰጠዋል። በዋሽንግተን የሚገኘው የቻይና ኤምባሲ የአገሪቱን ውጭ ጉዳይ ሚኒስቴር ከአንድ ቀን ቀደም ብሎ በእንግሊዝኛ ያወጣውን መግለጫ በመጥቀስ አሜሪካ ፌንታኒል ለተባለው መድኃኒት መስፋፋት ለማጥፋት ቻይናን ተጠያቂ ማድረጓን ተችቷል። የውጭ ጉዳይ ሚኒስትር ቃል አቀባይ የፊንታኒል ጉዳይ ከቻይና በሚገቡ ምርቶች ላይ ታሪፍ ለመጨመር ውሃ የማያነሳ ሰበብ ነው ብለዋል። ማስፈራራት አያስፈራንም፣ ዘለፋ በእኛ ላይ አይሰራም። ጫና ማድረግ ማስገደድም ሆነ ማስፈራራት ከቻይና ጋር ለሚደረግ ግንኙነት ትክክለኛ መንገድ አይደለም ብለዋል።